እነኚህም በኤአይ ጄነሬት የተደረጉ ቪዲዮዎች ተመልከቷቸው። እነኚህ ቪዲዮዎች እንግዲህ በብዙዎች ዘንድ በጣም መነጋገሪያ የሆኑ የኤአይ ቪዲዮዎች ናቸው። ጦርነቱ የሚፈነዳ ከሆነ እያሉ ብዙዎች ስጋታቸውን እየገለጹ ይገኛሉ። በኢትዮጵያና ኤርትራ መሀል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠንቅቋል። ተቋሙ ግጭቱ ከፈነዳም የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪም በድንበርና በባህር ጉዳይ አገራቱ ድርድር እንዲያደርጉ ጠይቋል። ክሊንግዴ የተባለ የኔዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ሕብረት ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። የረመዳን ጾም የመጀመሪያው የጁማ ጸሎት ምክንያት በማድረግ በአላክሳ መስጊድ ገደብ ተጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት ፋ ባደረገው መረጃ መሰረት መንግስታቸው ከዌስት ባንክ ወደ አላክሳ መስጊድ መግባት የሚችሉ አማኞች ቁጥር ገደብ መጣሉን ይፋ ተደርጓል። በአዲሱ ገደብ መሰረት ከ55 አመት በላይ የሆናቸው ወንዶችና ከ50 አመት በታች የሆናቸው ሴቶች እንዲሁም እድሜያቸው ከ12 አመት በታች የሆኑ ታዳጊዎች ብቻ በአላክሳ መስጊድ የሚደረጉን የረመዳን ጾም የመጀመሪያውን አርብ ጸሎት መርሃ ግብር ላይ ለመሳተፍ ይችላሉ ተብሏል። በአማራ ክልል የተቀሰቀሰው ግጭት አማራን ለማዳከም በአገዛዙ የታቀደ ነው። የሰሜን ኢትዮጵያን ጦርነት ማስቀረት ባለመቻላችን ከፍተኛ ሀዘን ነው የሚሰማኝ። የአማራ ክልል ግጭት የሚገታው የኢትዮጵያ መንግስት እየሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆም ነው አሊያም ህዝቡ በፋኖ እየተመራ እያደረገ ያለውን ትግል ተጠናክሮ በጉልበት አገዛዙ የሰላም አማራጭ እንዲቀበል በማድረግ ብቻ ነው ሲሉ የቀድሞ የአማራ ክልል እና የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው ለጀርመን ሬዲዮ ድምፅ ዛሬ ተናግረዋል።